አሰላሙ ዓሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበሯቸው ተመልካቾች እንዴት ናቸው? ሰላም ናችሁ ወይ? ለዚ ቻናል አዲስ ከሆናችሁ ሰብስክራይብና ላይክ ያደረጋችሁ በየቀኑ አዳዲስ መረጃዎችን እንዲደርሷችሁ ከፈለጋችሁ ቀዩነታቸው ሰብስክራይብ አድርጉ ማለት ነው። ዛሬ እንግዲህ እንደሰማችሁት ሁለት ኢትዮጵያኖች የስክ ልውውጥ ሲያደርጉ ሰምታችኋል። እሱም እንግዲህ ሳውዲ አረቢያ ሰሞኑን በብዛት እየተወራ ያለ ነገር ምንድን ነው ይሄ የመጠጥ ስራ ማለት ነው። የመጠጥ ስራ ባለፈው እንደዚህ ከአረቡ ቤት ካልሰራን ብለው አረቡንም ደብድበው ሌሎቹንም ሀበሾች እንደብድበው ምናምን በለቀኩት ቪዲዮ በቃ ብዙዎቻቸው እሰይ፣ ጀግና ደግ አደረገ፣ ጎበዝ ይስሩበት ምናምን ስትሉ ነበር። ግን ምን አይነት ደሞች ናቸው? በአላ እንግዲህ እንደሰማችሁት እነዚህ ሁለት ኢትዮጵያኖች ሪያል ነው የሚሰሩትም ስራ ይህንኑ መጠጥ ነው አንደኛው ስልክ ደውሎ እንዳያችሁት ልጆቹ ተይዘዋል ምናምን እያለ ያወራዋል። ያኛው ግን ከንግግሩ ራሱ በጣም ጨካኝ እንደሆነ ያስታውቃል። ስለ ልጆቹ አይመለከተኝም እቃውን ይዘው ተሐሎ ይላል። ያሳስበው የሰው ሕይወት የአገሩ ልጆች፣ እሱ ቀጥሮ የሚያሰራቸው ዜጎቹ ሳይሆኑ ያሳስበው እሱ መጠጥ ነው። መጠጡን ይዘው ወጥተሃል እያለ ነው ስል የነበረው እቃውን ይዘው ተሐሎ። ለምን ያ ቦታ ቢመጣ ሌላ ቦታ ደግሞ በዛው በሁለት ቀን በሶስት ቀን ውስጥ ሄዶ ስራ ለመጀመር ማለት ነው። ግን ማለት ነው የኛ ኢትዮጵያኖች ግን ምን ነፍጣችሁ ነው እንደዚህ? ማለት ሀገሮችን እኮ አመሳችሁት። ሀገሪቱን እኮ በጠበጣችሁት። ምን ነው በሰላም ነው። በቃ ኢትዮጵያ ውስጥ የለመደውን ስራ በቃ በየሄድበት ሀገር ይዞ ባህል አድርጎ ልክ እንደ ባህል በቃ። አይ አሁን ላይማ በጣም በስቷል። የእኛ ወንጀላችን በየቀኑ ነው እኮ የሚያዙት። ብታወው ወላህ ላይ አዚህ የአረቢያት ሚዲያ የአረቦች የጋዜጠኛ ሚዲያዎችን ብትከታተሉ ብትከታተሉ ማለት ነው፣ በየቀኑ ኢትዮጵያኖች ናቸው የሚያዙት፣ መጠጥ በቃ ህግ የማይፈቅዱ መድኃኒት። በጥሩ ነገር እኮ ያያዙን በጥሩ ነገር የሚያዙትን አሁን ማንኛውም ሰው ይያዛል። ህገወጥ ሳኡድ አረቢያ ላይ ታውቃላችሁ፣ እነሱ ሚዲያ ላይ አይለቀቁም። የሚለቀቁት ኤጅንሲያ ኢትዮጵያ ተብለው የሚለቀቁት ምንድን ናቸው እነዚህ ጫት የሚያመጡት አስካሪ መስራ የሚሰሩት ህግ የዚህ ሀገር ህግ የማይፈቅዳቸውን እዚህ ሀገር ብቻ የትኛውም ሀገር የማይፈቀድ መድኃኒት የሚያስተላለፉ የሚያቀብሉ እነዚህ ናቸው በየቀኑ የሚለቀቁት። እየፈጣሪ ያለ በዚህ ልክ የኢትዮጵያ ወጣት እመኑኝ፣ ሳኡዲ ውስጥ በቃ አንገቱ እየተቀላ ያልቃል ነው የምላችሁ። በዚህ አይነት ምንም አይሰሙም፣ ሲጀመር ምንም አይሰሙም። አሁን ላይ እንግዲህ ምን? ሰሞኑን አሁን እንደሚታወቀው ሰው በሳውዲ ውስጥ የሴትም የወንድም ስራ የለም ስለተባለ፣ ለምሳሌ አሁን አንዳንድ ሰዎች የስራው ልምድ ያላቸውን ይቀጥሩ እና እነሱ አይሰሩም። እነሱ ጽድት ያለ ቦታ ነው የሚኖሩት። አቤብ እንዳትሸወዱ። እነዚህ ወይንም ደህና ገንዘብ ያላቸው ሰዎች ምናምን ካለስ ቀያማ አላሉ ቤታቸውን ይከራያሉ ከዛ